የማይታመን ነገር አደረገች እርግብ። እንግዲህ ሰተት ብላ መታ ወይዘሮ ሜላት ቤት። ላጠፋሁት ነገር እባክሽን ይቅርታ አድርጊልኝ፣ አንቺ መልካም ሴትና ንጹሕ ልብ ያለሽ ነሽ ብላ ይቅርታ ጠየቀች። ሜላት ትሰሚኛለሽ? አንቺ ደግሞ አታፍሪም እንዴ? ካክስትሽ ጋር ተመሳጥረሽ እኔን ሲኦል ውስጥ አስገብተሽኝ እኮ ነው አንቺ ምን አይነት አረመኔና ጨካኝ ልጅ ነሽ? ብላ ወይዘሮ ሜላት ይቅርታዋን አልቀበልም አለች። ሁሉንም ሰላምዬንም፣ ሀንዬንም፣ ምላሴንም እንዲሁም አቶ መስፍንን ሳይቀር ይቅርታ እውነት ለመናገር አክስቴ ትበድለኝና እንዲሁም ታሰቃየኝ ስለነበረ ለዛ ነው ይህንን ነገር ያደረግኩት ካክስቴ ለመገላገል ነው ብላ እርፍ አለችው። ወይዘሮ ሜላት ታዲያ እኔን እንደ ጅል እንደ ቁማር ከምትጫዋችብኝ በፊት መጀመሪያ ለምንድን ነው በስነ ምግባሩ ያልጠየቅሽኝ? ከአንድ አይሉት ሁለተዬ፣ ከሁለት አይሉት ሶስተዬ። አንቺ የምትፈልጊው ጥቅምና ጥቅም ብቻ ነው። አንድ ጊዜ ቤት ያለሽ፣ አንድ ጊዜ ሱቅ፣ አንድ ልጆቹ አልወደዱኝም ትሰማያለሽ። እርግብ ያን ጊዜ ልጆቹ አይወዱኝም እማዬ እያልሽ ስትይ የነበረው እኔ ደግሞ ለአንቺ ተደርቤ ሰላምን፣ ምላሴን እንዲሁም ሃናን አረ የቤቴን አጋዥ ሳይቀር ኮኖ ለአንቺ ብዬ አብሬ ስከራከርልሽ የነበረው ግን አንቺ ለዚህ ሁለታዬ የእውነት ምሄ ከሆነ የእውነት ታሳዝኛለሽ። አሁን ቀጥ ብለሽ ሰተት ብለሽ በገባሽበት ሰተት ብለሽ መውጣት አለብሽ፣ ካልሆነ ግን ከባድ ችግር ትፈጥሪያለሽ ብላ ማስጠንቀቂያ ሰጠቻት። እርግብም እምባደም እያለቀሰች ከዛ ስትወጣ ሃና ደግሞ ከቤቷ ስትመለስ ተገናኙ። እናም ሃና እባክሽን ይቅርታ አድርጊልኝ ስትላት እርግብ እውነት ለመናገር እኔ በጣም ልቤ ተሰብሯል። ከእኔ በላይ ደግሞ እናቴ ናት። ምክንያቱም እናቴ ባዩሽ አብራ አደጓ፣ እንዲሁም በሀዘኗ በችግሯ ጊዜ ደግሞ አብራት የቆመች ሴትዮ ነበረች። አሁን ላይ ግን አንቺ እና እሷ ይህን ነገር እንዳደረጋችሁት ስሰማ የእውነት ሰው ነው ያስጠላኝ እና ለፈጣሪ ቅርታ ይቅር ብዬሻለሁ። ምክንያቱም ፈጣሪኛ ስንት ኃጢአት ሰርተን አይደል ይቅር ያለ። ግን በፍጹም እኔ ከዚህ በኋላ አንቺንም ሆነ በዙሪያ ያሉትን ሰዎች የማመን ምንም አይነት ብቃቱም ሆነ ምንም አይነት ነገር የለኝም። እባክሽ ተረጅኝ ብላ ማስጠንቀቂያ ሰጠቻት ሀኒቾ። ከዛ እሺ ለማንኛውም አንቺ ይቅርታ ካደረግሽልኝ ችግር የለውም። ሌላውን ነገር ምላሴንና እንዲሁም ደግሞ እነ ሰላምዬን ደጋግሜ ይቅርታ እጠይቃቸዋለሁ ብላ አለች። ሰላም ሰላም ሀኒቾን መከረቻት፣ እባክሽ የእውነት የምትወጁና የምታፈቅሪው ከሆነ ስሜትሽን ባትደብቂ ጥሩ ነው። እናም እንደምትወጁ ንገሪው ብላ አለቻት። አላውቅም ሰላምዬ፣ ማለቴ እዝራ የእውነትም በቃ ከዚህ በኋላ ፍቅር እየያዘኝ ነው እና በፍጹም አንችንም ሆነ እኔም እንድንጎዳዳ አልፈልግም ብሎኝ ላጥ ብሎ ሲሄድ የሆነ ልቤ የተሰበረ የተሰነጠቀ ያህል ነው የተሰማኝ ብላ አለች አሴር። አሲር እንግዲህ ካኒቾ እዝራ ቻው ብሏት እንደሄደ ሲሰማና ደግሞም የሃኒቾ ልብ እየወላወለ ሲመጣ እሳት ለብሶ እሳት ጎርሶ መጥቶ ወደ አቶ ኑላዊ ቤት ምና አሲር፣ ዛሬ ደግሞ ጭንቅላት ተበጥብጧልሳ፣ ፊትህንም ጥለኸዋል፣ ምን ሆነ ነው ሲለኝ፣ አይ ምንም ምንም አልሆንኩ ፋዘር። እንዴ፣ እኔ እኮ ልጀን በደንብ ነው ማቀው ባክተወኝ ልጅህ እኔ ሳልሆን ሀና ናት። ወይ ጉድ፣ ዛሬማ ጫን ያለው ነው። ደግሞ ምን ሆንክ? ምን ተፈጠረ? ያመንኩ ሰው ከዳችኝ፣ ጭራሽ ሴት ናት። ተውኝ ባክህ እያለ ማጉረምረም ጀመረ። ሰላም ሰላም! ውድና እየተከበራችሁ የህያ ቤት ቤተሰቦች፣ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላምና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደ ቀጠለ ይገኛል። ታዲያ ለምንድን ነው የተፈጠረውን ነገር የማትነግረኝ? ብሎ ፋያው ግግም አለበት። ከዛ ብቻ ግን የእውነት ለእኔ የምነግርህ ማን እንደሆነች አይደለም ግን የእውነት ለእኔ የምታስብ የምትጨነቅ፣ እንዲሁም ደግሞ የወደደች ይመስሎኝ ነበር ግን ሁሉም ነገር ውሸት ነው ብሎ አለ። ፋዘር ደግሞ ደነገጠና ታዲያ የልጄ ልብ ማነው የሰበረው? ብቻ ግን ከሀንዬ ጋር ተጋጭታችሁ እንዳይሆን ማለት ደሞ ከሀና ጋር ለምንድን እህ መቼም ሀና ናት በአሁኑ ሰዓት ትታን ቤተሰቦቿን መርጣ ጠዋት ማታ ኮሽ ባለ ቁጥር ትታላፍ የምትለው እና ደግሞ አንተም ከደሴኛ ከመጣን ወዲህ እንዲህ አብረህን የምትውለው አብረሃን ያለኸው አብረሃን የምትጠጣው አንተ ነህ። ተወኝ ፋዘር፣ አሁን ምንም ማለት አልፈልግም፣ እንደውም ወጣሁ ብሎ ተነስቶ ሄደ። ተምቹ ተምቹ ድንጋይ ላይ ቅጥን አጠፍጥፎ ቁጭ ብሎ ቆየ። የእውነት እርግብ እራሷን አሳልፋ ሰታኝ እንደዛ ብዙ ነገር አድርጋልኝ። ታዲያ ምን ቢሆን ነው ያንን ሻንጣ እዛ ውስጥ ምን እንዳለ ያልነገረችኝ? የሆነ ነገርማ አለ። ምን ማድረግ ነው ያለብኝ? እያለ ከራሱ ጋር ማውራት ጀመረ። ከዛነ ሱቅ ውስጥ ሄደና ባለ ሱቆቹን የእውነት እኔም ልክ ያኔ ቦርሳ ስሰጥህ ቦርሳውን ከፍተህ አይተኸው ነበር እንዴ ብሎ አለው ኧረ ተምቹ ተረጋጋ አይደለም ከፍቼ ላይ እኔ የራሴን ገበያ ማን አስተናግዶልኝ ምን ነው የተፈጠረ ነገር አለው እንዴ ብሎ አለ ተወኝ ባክህ ምን ነው ብቻ ፍቅረኛ ሸምጥጣ ባልሆነም እኔ አላውቅም ብሎ አለ እንደዚያ ከሆነ ቀስ ብለ ትደርስበታለህ። በቃ ችግር የለውም ብሎ መለሰለት። አቶ ኑላዊ ያንን ሻንጣ ይዞ ሂዶ ሃንዬ አዲስ ሻንጣ ቀየረች መሰለኝ። ያው ለነገሩ የድሮውም አሮጌ ስለሆነ ገንዘብ ካገኘች ጥሩ ነው፣ ደስ ይላል። እረስታው ከሆነ ብየ ነው እረስታው ከሆነ ብየ ነው ብሎ ሲልም እህ ደግሞ ሜሉ ደንግጣ አረ በፍጹም እንዲህ አይነት ቦርሳ እኮ የላትም። ገዝታ ይሆናላ። አዎ ለነገሩ ልክ ነህ። አሁን ላይ ሰላምዬና ሀንዬ ስለሚያደርጉት ነገር እውነት ለመናገር ትልልቆች ስለነበር ስለሆኑ አልተቆጣጠርኳቸውም። ግን ታውቃለህ፣ እንደውም ሀንዬ እንኳንም ጠፋች ብዬ አንዳንዴ ይመኛለሁ ብላለችሁ ምን ነው ብሎ ሲላት፣ እንዴ እንደዚህ አይነት ስነ ምግባርና የእውነቴን ነው ምልህ። ሙሉ ሴቱና መች ትመጣልኝ ነበረ ወደ እኔ ብላለችው። አቶ ኖላዊም በዚህ ንግግር እጅጉን ደስ ብሎት እውነት አልሽ፣ እንደዚህ ነው። አዎ እንደዛ ከሆነማ በጣም ደስ ይላል፣ እኔም አመሰግናለሁ ብሎ መለሰላት። ሀኒቾ ሀኒቾ የእዝራን ድብቅ ማንነቱን አወቀች። በሚያሳዝን ሁኔታ እሱም ደግሞ ያን ጊዜ አባቱ በጠራበት ሰዓት እኔ እስር ቤት ነው ልሄድ ነው ብሎ ባለበት ሰዓት ሀኒቾ እየተከታተለችው ነበር። በታክሲ ስራም የለን አብረን እንህር ብላ ስትለው አባዬ በጊዜ አይገባም ብላ ስትለው፣ አረ ችግር የለውም አሁን ላይ ብዙም ስለማይመች እኔ ብቻ ያ ልሄድ ብሎ ሀኒቾን ደብቋት ነበር ሄደው ከዛም በኋላ አንች ደግሞ እየተከታተለችው ባለበት ሰዓት ሄዳ ወይዘሮ ባዩሽ እና እንዲሁም ደግሞ የእዝራ አባት ማለትም መስፍን የሚባለው ሰውዬ ባንድ እያወሩ ደረሰችበት። ሀና ደነገጠች። ቆይ ይሄ አይኔ ነው ወይስ ደግሞ ትክክል ነኝ? ማለቴ እዝራ ይሄ ነው አባቱ ማለት ነው። በዛ ላይ እስር ቤት ምናምን እኔም መቅረብ ስለዚህ ባዩሽ አሁንም እኔን ተከታትላ የሆነ በቀን በቀል ላይ ልደርስብኝ ነው ማለት ነው። ታዲያ ምንድነው የማደርገው? ይሄንንማ ነገር ለሰላም ብነግራት ሂዳ ጭንቅላቱን ታፈራርሰዋለች። ለምላሴን ብናገር እንደዛው እና ሀናስ ቢ ስለዚህ ይህን ነገር እኔ በደንብ አድርጌ ቴካዊ ነገር የማደርገው ወደ ራሴ በማቅረብ ነው ብላ ሀኒች ወሰነች። ከዛም ሃኒቾ በቃ እዝራን ችግር የለውም፣ እኔ ራሴ መቆጣጠር እችላለሁ፣ ማለቴ ያው ስሜቴን። ስለዚህ በደንብ እናውራበት፣ እንጫወትበት እያለች እዝራን መቅረብ ጀመረች። ፂ ፂ ሃኒቾን አስፈራራቻት። ሃኒቾ ደግሞ ትሰምኛለች። ፂ በነ ህይወት መቼም ይሁን ምን አይመለከትሽም። የራስሽን ህይወት ብታሳምሪ ደስ ይለኛል ስለዚህ እባክሽን ብላ አሰመጠቻት። አንተን እዝራ ደግሞ የምትመርጠውን ምረጥ። የእውነት ፂን የምትወዳት እና የምታፈቅራት ከሆነ እንደዚህ እንድትጎዳት አልፈልግም ብላ ስትል ሀና ምን ሆነሽ ነው? እኔ አንቺን ነው ግን ደግሞ የእውነት አንቺ እንደምትጎጂኝ ወይም ደግሞ ትክክለኛ ስሜትሽን በፍጹም ላውቅ አልችልም። ስለ እሱ እንኳ መቼም ልታውቅ አልችልም። ስለዚህ ችግር የለውም በማያሳስብ አያሳስብህ፣ ብላ ዳይሬክት መልሱን መለሰችለት። አቶ ኑላዊ እና መስፍን፣ አቶ መስፍን እሳት ለብሶ እሳት ጎርሶ ወደ አቶ ኑላዊ ቤት ሄደ። ጉዴን ሰማሃልኝ? የቤቴን ድብልቅልቅ ሰማሀልኝ ወይ ስለው፣ አረ ተረጋጋይ ሀናባት፣ ምን ተፈጠረ እንዴ? እቤቴ ሽፍታ አስቀምጬ፣ የዚህ ሁሉ መንስኤ እኮ ባዩሽናት። ምን ነው አንተም ታውቅ ነበር እንዴ? አዎ በደንብ አውቄማ ሀኒቾን ባስጠነቅቃትና እርግብን መጥፎ ልጅ እንደሆነች ብነግራት አይደል እንዴ? ሂዳ እናንተ ቤት ለእርግብ አሳልፋ ሰታኝ ከዛም በኋላ ጭራሽ ባስ ብላ ልጃችሁ ማለትም እምላሴ ላይ የተኮስኩት እኔ እንደሆንኩኝ ህዲያ የገዛ ልጅ አሳልፋ ያሰጠችኝ። ወይኔ በጣም ይቅርታ ሀንዬ፣ እኮ በጣም የዋህና ምስኪን ስለሆነች ነው። እሱንም ማውቃለሁ። ቢሆንም ግን አንዳንዴ ትልቅ አባት የሚለውን ነገር መስማት የተሻለ ነው። ምክንያቱም አባት በምንም ሁኔታ ይሁን በምንም ልጁን ሊያስቀይምና ሊያስከፋ አይችልም። ግን በሰዓቱ የሆነው ሆኗል ብሎ አቶ ኖላዊ ለመስፍን መለሰለት። ኤውልህ መስፍን ያህን አባት ተረጋጋ፣ ሁሉም በፈጣሪ ፈቃድ ነው የሚሆነው እውነት ለመናገር ሴትየዋ ለምን እንደዚህ እንዳደረገች ምንም አልገባኝም። ግን ደግሞ በቃ የተፈጠረው ነገር አንድ ጊዜ ተፈጥሯል። ልክ ነህ። እውነት ለመናገር እኛ ዋናው ሀኒዬን የመሰለች ልጅ አግኝተናል። ታውቃለህ፣ ሀኒዬ ራሱ ጧት ስታረጋጋኝ እንደዛ ነው ያለችኝ። እኔን ልጃችሁን አግኝታችኋል፣ እኔም ቤተሰቤን አግኝቻለሁ። ታራው ነገር ሁሉም ነገር ትርፍ ነው። በዛ ላይ እናቴ ቤቱንም ሆነ ሱቁንም በራሷ ስም ነው እንጂ ያደረገችው በእርግብ ስም አይደለም። አንድ የሚያሳስበው የወርቅ ነገር ነው። ምን አላቶኑ? ላዊ አዎ፣ በሚገርምህ ሁኔታ እንግዲህ የሶስት ሚሊዮን ወርቅ ጠፍቷል። ወይኔ ጉዴ! እንዴት አላውቅም። ቢገርምህ ግን አንዱ የእጅ ጌጥ ማለትም ወርቁ ያለው እኮ በሚገርም ሁኔታ ፖሊሶቹ ጋር ነው እና ስለዚህ ያኔ ችግሩ የተፈጠረ ጊዜ ነዋ። ስለዚህ ወይ ባዩሽ እጅ ወይም ደግሞ እርግብ እጅ ነው። ባዩሽስ አደገኛ ሆናለች ማለት? አልገባኝም። ምክንያቱም ባዩሽ አሁን ላይ ሌላ ሰው ያላት ይመስለኛል። እናም በትዕግስትና ልቧን በደንብ ተማምና ነው እወጣለሁ በቅርቡ እናንተን መጋፈጥ የምፈልገው ፊት ለፊት ነው ብላ ነግራኛለች። እናም ለዚህ በተለይ በተለይ ለሚስቴ ፈርቻለሁ ብሎ ተናገረ። አትፍራ፣ እግዚአብሔር ካለ ምንም አይደለም።